ሰላም እንዴት አላችሁ? የእርት ፋሽን ቲዩብ ተከታታዮች እኛ ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ በአዲስ ቪዲዮ ወደ እናንተ መጠናት። ይሄ ቪዲዮ የኮት የኋላ ተከፋች እንሰራላችኋለን። ማለት ማለት የጀርባ ተከፋች የጀርባው ተከፋች እንሰራላችኋለን። ይህንን በአንድ ፓሬ ሰርተ ላሳያችኋለን ማለት ነው። እናንተ ልክ እንደበፊቱ ሁሉ ቪዲዮ ላይክ በማድረግ ጀምሩ እኛን አበረታቱን። እንዲሁም ደግሞ ሳብስክራይብ አድርጋችሁ ካላችሁ ደግሞ ይህንን የቻናል ዩቲዩብ ቻናል ሳብስክራይብ አድርጋችሁ ልክ አዳዲስ ቪዲዮዎች ሲለቀቁ የሚደርሳችሁ ሄደው መለክቱ መጫውን አትርሱ። ቀጥታ ወደ ቪዲዮ ሂዱ። እንግዲህ ያው ይህንን በዚህ መልኩ መጀመሪያ ስንቆርጥ ተከታትላችሁ ከሆነ በዚህ መልኩ አዘጋጅተናል ማለት ነው። እንግዲህ ገበር እንዲያርገን ስትሬት በልብሱ ልክ ቆጠናል። ይህንን ከቆረጥን በኋላ ባሰል መርናት ልክ ምልክት እናደርግበታለን። ባሰል መርናት ልክ ምልክት እናደርጋለን። ከዚህም በኋላ ይህንን እንግዲህ እንደምታዩት ልብሱ ስኩዌር ስለሆነ ይህንን ስኩዌሩን ገጣጥመን ይሰራለን ማለት ነው። አንዱ ከፋ ሚልቅ ማለት የለበትም የፎቲ ውበት የተሻለ እንዲሆ ማለት ነው። እዩች ይህንን ስትሬት መግጠም አለበት። ይህን በጥንቃቄ ነው ስንገጠም ያለብን። እንግዲህ ይህንን መጀመሪያ ከላይ እናያለን። ያው ይህንን ስትሰሩ በነገራችን ላይ መጀመሪያ ታሳቢ አድርጋችሁ ስፖርቱ ለምትቆርጡት መስመሩ ያው እንዳይዛለት ነው እንጂ ትክክለኛ እንዲጋጠሙ የተሰራ ነው። ቼክ እያደረጋችሁ እንዳያልፍባችሁ መስመሩ አሁን ከዚህ ጋር ትንሽ ሽልፍ የምትል ነገር አለች። ለምሳሌ እ የላይኛ ትንሽ ሽልፍ ላለች እንዳለ አስቀምጠው። ነገር ግን እናንተ የእስረኛውን መጋዝ እንዳይወስድባችሁ ሳብ አድርጋችሁ ትዙና እችኛ ለቀቅ የላይኛዋ ለቀቅ ታረቋት አላችሁ። የእስረኛውን ሳብ አድርጋችሁ ይዛችሁ የላይኛውን ለቀቅ እየሰጣችሁ መሄድ ማለት ነው። እሺ፣ እዚህ ጋር ከደረስን በኋላ ቀጥታ እንዞርና ከዚህ ግማሽ ሴንቲ የአክል ፍተን ግማሽ ሴንቲ የአክል ፍተን ለገበር መምቻ እስከዚህ ድረስ እንሰፋለን ማለት ነው። እዩት ትሬት ነው። እስከዚህ ድረስ ይመጣለን። እንግዲህ ትክክለኛ ነው፣ መስመሩ ገጥሞልናል። ይህን በዚህ ልክ ከሰፋን በኋላ ቸክ እናደርጋለን መጀመሪያ መስመሩ ትክክለኛ መግጠሙ ቸክ እናደርጋለን እዚህ ያው ቸክ አድርጉት ትክክል ነው ገጥሟል መስመሩ ገጥሞናል እንደምታዩት ልክ እንዲያደርጋችሁ ታነሱነት አላችሁ በጣም ሳትጫኑ ማለት ነው። ታነሱለት አላችሁ ምናልባት ሊጠባችሁ ሪዘርቭ እንዲሆናችሁ እስከ ጥግ ሳይሆን የተወሰነ አንድ ሁለት ተኩል ወይም ሶስት ሴንት ድረስ ሲጠር ታነሱት አላችሁ። ከዚህም በኋላ ገበሩን በተመሳሳይ ትሰራላችሁ ማለት ነው። ይወጣጥ ባላችሁ ወይ መልሳችሁ ስትሬት ወጣላችሁ። ይሄን ካደረጋችሁ በኋላ ገበሩን ታብር ከነጭ ይሄ እንደዚህ ትቀራጭባላችሁ። ከዚህም በኋላ ትተኩሱታላችሁ ማለት ነው። ይችን ቀጭቧት አላችሁ ካደረጋችሁ በኋላ ልክ ይችን መስመሯን ትጠብቁና ከስኬች ያለችው ርቀት ተመሳሳይ ታደርጓት አላችሁ ቀጥ ብላ መውጣት ስላለባት

ሲን በዚህ ልክ ከቀነጨውናት በኋላ እዚህ ጋር እንዳይወፍርብን ከዚህ ገበሩ እስከ ጥፋቱ ድረስ ብናነሳው መልካም ነው። እሺ ይሄ ከቆረጥነው በኋላ በዚች ልክ በቀነጨናት ልክ ይህቺን መስመር አንጠፍቀን መታታለን ማለት ነው። እንግዲህ ካደረግን በኋላ ይህን ካስያዝን በኋላ ቀጥታ ምን ሄደው ገበሩ ማጋጠም ይሆናል። ገበሩ ስናጋጥም ማድረግ ያለብን ጥንቃቄ አለ። ዩት መጀመሪያ ትክክለኛው አቀማመጡ እንደዚህ ነው። ይህ ነው አቀማመጡ። ስለዚህ ችን ከዚህ ሽኝነቱ ጋር እናስያይዛለን። ከዚች ጋር እናይዛለን። ይህንን ገበሩን እኩል አይደለም እናጥፈው፣ የተወሰነ አንድ ሴንት ያክል ወደ ላይ ሳፕ እናድርገዋለን። ምክንያቱም እዚህ ጋር አንዳንድ ኮቶች አይታችሁ ከሆነ ከገበሩ ከዋናው ልብስ ወጦ የሚገኝ ይህንን እኩል አድርጋችሁ ታጥፉት ነው። ነገር ግን ይህንን አንድ ሴንት ያክል ከፍ አድርገን ወደ ላይ እንመጣዋለን ማለት ነው። ይሄ ቅድም ግማሽ ሴት ያክል ወደ ውስጥ ወደ ውጭ ጥታችሁ ያልኳችሁ ይኸው ደወር ማያያዛ ስለምጠቅመ ነው። እስጋ ይህን ገበሩን እየሰጣችሁ ከስር ያለው ልብስ ሳብ ያደረጋች እያያዛችሁ ነው። በነገራችን ላይ መሆን ያለበት ያው ገበሩ እንደፈለገ መንቀሳቀስ ሊኖርበታል። መዘረጥ የለበትም። ይህን ካደረግነው በኋላ ይህንን

እሺ እንግዲህ በዚህ ልክ እንዲያደርገን መጀመሪያ እንተኩሳለን። ይህን ከተኮስን በኋላ ይችኛቱን መልስና አንደኛውን ፓርት ማለት ነው። በዚህ ፓርት እቺ ፓርት እንዲያደርገን እንተኩሳታለን። በዛይ ይችኛቱን አንደኛቱን ፓርት ታነሱና እንዲታጥፋታላችሁ።

ሽምሳት ፓታላችሁ ማያያዝ ማለት ነው። ችላጌ ይዛለን በተመጣጭ ተመልከቱ። እንግዲህ ይህንን ከተፎስ በኋላ ይችን ጠብቀን በእጅነቱን በቾኳ ልክ ይችን ደግሞ በዚች ልክ እንሰራለን ማለት ነው። እናነሳለን፣ እንደዚህ እናመጣለን። ሲታይ ተሰፋበት ይህኛው ከተያያዘበት ማለት የለበትም ነው። የገበሩ ክር ገበሩ የምንመታበት ከዚህኛው ከተሰፋበት ከዋናው ማለት የለበትም።

ነገር ሄድው እንግዲህ የተከበራችሁ የዚህ ቻናል ተከታታዮች ፋሽን ይቻላነው። ሁሌም እንደምንለው ሁሉ ቢ ችሁ በሆነ ኮሜንት ላይ የሚሰራላችሁን ነገር አስቀምጡልን። እኛ በአስቀምጣችሁት አስተያየት መሰረት የፈለጋችሁን ነገር የምንሰራ ይሆናል ማለት ነው። ሳብስክራይ ያደረጋችሁ ደግሞ የዩቱብ ቻናሉን ሳብስክራይ ማድረግ አዳዲስ ውስምቅ ድምሳችሁ በመጫል ሁሌም ለዩቱብ ቻናላችን አጋር ሆን ዘንድ ማለት እንፈልጋለን። እንዲህ ሁሌም እንደምንለው እኛን አበረታቱን። እናንተ ባትፈልጉት እንኳ ሌሎች ሰዎች ሊፈልጉ ስለሚችሉ ለእነሱ ይደርስ ዘንድ የእናንተ ላይክ ማድረግ በተዘዋዋሪ ሌሎች መጥከመና ለማበረታቱ ለነሱ ይደርስ ዘንድ ስንል ከአሳስብ እንፈልጋለን።